በተለይ የፍቅር አጋሮች ሌሎች ሴቶችን አይቶ ቢያደንቅ ችግር እንደሌለው ይታወቃል። ነገር ግን ችግር የሚያመጣው እርሱ የሚያያቸው እይታዎቹ ወይም ደግሞ እርሱ የሚሰነዝራቸው አድናቆት ከፍ እያለ ሲመጣ ወይም ደግሞ ወደ አላስፈላጊ ቅርርቦች መፍጠር ሲመጣ፣ መስመር እየሳተ ሲመጣ በመካከላችሁ ያለውን የፍቅር ግንኙነት ማሻከር ይጀምራል ማለት ነው። ስለዚህ አሁን ከአንቺ ጋር ያለው ልጅ ሌሎች ሴቶችን ከአድናቆት በዘለለ የሆነ የምታይበት ምልክቶችን አሁን የምንዘረዝራቸው ምልክቶች የምታይበት ከሆነ እነዚህ በልቡ ውስጥ ያለሽው አንቺ ብቻ እንዳልሆንሽ የሚጠቁሙ ነገሮች ናቸው። ልብ በይ እነዚህ ነገሮች ብቻ አይተሽ ደግሞ ያልሆነ አይነት ውሳኔ ውስጥም ደግሞ እንድትገቢ አይደለም የሚጠቁሙ ምልክቶች መሆናቸው በዚሁ አጋጣሚ ላስገነዝብሽ እፈልጋለሁ።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 ለፍቅር አጋር በቂ ጊዜና ትኩረት መስጠት አለመቻል አብዛኞቻችን ጋር ያለ ችግር ነው። ታዲያ እንደዚህ አይነት ተግዳሮቶች ደግሞ በጥንዶች መሀል መሳቀቅና ከዚያም አልፎ ደግሞ ተስፋ መቁረጥ እንዲሰማቸው ሊያደርጋቸው ይችላል። ከዚሁም ጋር ተያይዞ ታዲያ ሌሎች አማራጮችን እንዲመለከቱ ሊያስገድዳቸው ይችላል። ስለዚህ ልቡ ውስጥ ያለ ሺው ብቸኛ ሴት እንዳልሆንሽ የሚጠቁሙ ወይም ደግሞ ወንዱ ልጅ ልቡ መሸፈቱን የምታውቂባቸውን ነገሮች አሁን የምንመለከት ይሆናል። እነዚህ ምልክቶች ካወቅሽ ከዚህ በኋላ ወንድ ልጅ አይሸውድሽም። ምክንያቱም ከዚህ በፊት ይህን ነገር ባለማወቅሽ ተሸውደሽ ወንዱ ልጅ ልብሽን ጎድቶሽ አሳዝኖሽ፣ አንቺ ለእርሱ ብለሽ ከሰው ከቤተሰቦችሽ፣ ከጓደኞች ተለይተሽ ከሱ ጋር ጊዜሽን ኢንቨስት በማድረግሽ ይህን ነገር ግን ሳይገነዘብ ወደ ሌላ አይኑ ሲከጅል ልብሽ አዝኖ ተሰብረሽ አዝነሽ ሊሆን ይችላል። ነገር ግን ካሁን በኋላ እንዳትሸውጂ እነዚህን ነገሮች የፍቅር አጋርሽ ብለሽ የቀረብሽ ወንድ የምታይበት ከሆነ ከኋላው የሆኑ ነገሮች እየተከሰቱ ናቸው፣ ወይም ደግሞ ሌላ ምዕራፍ እየጀመረ መሆኑ በጥንቃቄ መገንዘብ ይኖርብሻል ማለት ነው። ታዲያ የመጀመሪያው የሚሆነው በልብ ውስጥ ያለሽው አንቺ ብቻ እንዳልሆንሽ የሚነግረን ነገር የፍቅር አጋሪሽ ከሆነ ጊዜ በኋላ ስለሆነች ሴት ማውራት ይጀምራል። ስለ ስራ ባልደረባ ሊሆን ይችላል፣ መንገድ ላይ ስለተዋወቃት ሴት ሊሆን ይችላል፣ እነርሱ ሰፈር ውስጥ ስላለችው ሴት ሊሆን ይችላል። እና ስለ ሌሎች ሰዎች በየጊዜው ወይም ደግሞ ስለ ሴቶች በየጊዜው ያወራሻል። እዚህ በተለይ አንዷን ነጠል አድርጎ አውጥቶ ሁሌ በከስሟን ሳያነሳ መዋል ማደር እስከሚከብደው ድረስ ያወራሻል ማለት ነው እሷ እኮ እንደዚህ ነች እሷ እንደዚህ ነች ጠባዩዋ እንደዚህ ነው አለ አደለም በኔጌቲቭ መንገድ ብቻ አይደለም እኮ አሁን የሚያደናንቃት ወይም ደግሞ የሚያወራት መልካም መልካም ጎድኗል እሷ እንደዚህ ነች እሷ እንደዚህ ነች አንቺ ምን እንድትይ ነው አንቺ ከእሷ ጋር እያነጻጸረ ማየትን ይጀምራል ማለት ሴቶች ደግሞ በጣም ብልሃተኞች አይደላችሁ በቀላሉ ልትነቂበት ይገባል ማለት ነው በተለይ ስለ ሌሎች ሴቶች አጥብቆ የሚያወራው ከሆነ ወይም ደግሞ በንግግሩ መሀል በተለይ አንዷን ሴት ቦልድ አድርጎ ወይም ደግሞ ጠንከራ አድርጎ ሁል ጊዜ ስሟን እያነሳ የሚያወራ ከሆነ መጠርጠር አስፈላጊ ነው። ሌላው ልቡ መሸፈቱን የምታውቂበት መንገድ አንዱ በጣም ጥቃቅን ለሆኑ ስህተቶች ሰበብ እየፈለገ ወደ ጸብ ይገባል፣ ጸብ ይጀምራል ማለት ነው። በትንሹም በትልቁም ቁጣ ቁጣ ይለዋል፣ ነገር ይፈልግሻል። ከዚህ በፊት ምንም ነገር ሳይመስለው የሚያልፈው ነገሮች አሁን ላይ በቃ ዝም ብሎ ከመሬት ተነስቶ ነገር ነገር ይለዋል። ስልክ አለማንሳት ሊሆን ይችላል፣ በቴክስትም ቢሆን መጨቃጨቅ ሊሆን ይችላል። ኦንላይን ላይ ሆናችሁ ደግሞ ኦንላይን ላይ ላያወራሽ ይፈልጋል። ሰላም ስትዩ ምን አገባሽ ማለት አይነት ስሜቶችን ማንጸባረቅ ይፈልጋል ማለት ነው። ወይም ደግሞ ይጀምራል። ይህ ምንድን ነው ታዲያ ማወቅ ያለብሽ እይታውን ከአንቺ ላይ አንስቶ ሌላዋ ላይ ማድረጉን አመላካች ምልክት ነው። ልብ በይ። ጻብጻብ የሚለው ብዙ ጊዜ በርግጥ በአንቺን ጉዳይም ሳይሆን እዚህ አይነት ያለውን ሪሌሽን ውስጥ ገብቶም ብቻ ሳይሆን ምናልባት በስራ ጫና ሊሆን ይችላል። ምናልባት በ የራሱ ኬሶች ሊኖሩት ይችላሉ። ነገር ግን እርሱ በግልጽ የሚታወቅ ነገር ስለሆነ አልፎ አልፎ በተለይ በመካከላችሁ በሚደረጉ ዲያሎጎች ወይም ደግሞ ንግግሮች መሀል ሁሌ በቃ ቁጣ የሚሰማው አይነት ስሜት ከሆነ መጠርጠር አስፈላጊ ነው ማለት ነው። ከሌላዋ ሴት ጋር አዲስ እይታ እየጀመረ መሆኑን ማወቅ አለብሽ። ሌላኛው እንግዲህ ልቡ መሸፈቱን የምታውቂበት ነገር ማንነቱን ከማታውቂ ሰው ጋር በተደጋጋሚ የስልክ ጥሪዎችን ሊሆን ይችላል፣ የቻት ሜሴጅ መላላክ ሊሆን ይችላል። እነዚህ አይነት ነገር ልምምዶችን ያደርጋል። በተለይ አብራችሁ ስትሆኑ የሆነ ቴክስት ሲገባለት የመደናገጥ አይነት ስሜት፣ በተለይ ደግሞ ከአንቺ ጋር ሲሆን ስልኩን ወይ ማጥፋት ወይ ደግሞ ፍላይት ሞድ ላይ አድርጎ ምናም ማስቀመጥ። እሱን ብቻ ሳይሆን በቻለው አቅም ስልኩን ከራሱ ላለመለየት ጥረትን ያደርጋል። ይሄ ምንድን ነው? በቃ የሆነ የተጀመረ አዲስ ምዕራፍ እንዳል ይችላል ሁላችንም እንደምናውቀው ስልካችን የራሳችን የሆነ ቅርኝነት አለን አይደለም? ከስልካችን ጋር ነገር ግን ከዛይ ባለፈ ስልኩን ለአፍታም መሬት የማያስቀምጥ ከሆነ፣ በተደጋጋሚ ደግሞ አንቺ እየተመለከቲው ሊሆን ይችላል ወይም ደግሞ አንቺ በማዘናጋት ለረጅም ሰዓት ስልክ የሚያወራ ወይም ደግሞ የሚጻጻፍ ከሆነ መጠርጠር በጣም አስፈላጊ ነው። ምክንያቱም በመካከላችሁ ያለው የፍቅር ህይወት ቀጥተኛ ግንነት አለው ተብሎ ስላሰበ ይህን የሚያደርጋችሁ ቴክስት የሚጻጻፋችሁን ነገሮች ለመደበቅ ይሞክራል። ስልኩን እንኳን አብረሽ ቁጭ ብለሽ ራሱ ቴስት ማድረግ ወይም ደግሞ ቼክ ማድረግ ትችያለሽ። ካንቺ ጋር ሲቀመጥ ወይ ፍላይት ሞድ ላይ ያስቀምጣ፣ ወይ ደግሞ ይዘገዋል ማለት ነው። አዲስ ምዕራፍን የጀመረ ሰው ኢቨን አሁን በዚህ አጋጣሚ ይህን ቪዲዮ የምትሰሚ ሴት እህቴ እንደዚህ አይነት ለመምድ የምታይበት ወንድ አጠገብሽ ካለ እንደ እንዲ አጠገቡ ሆነ ስልኩን እሱ ላይ መደውል ከዛ ስልኩ ራሱ በአብዛኛው ዝግ ሊሆን የሚችልበት ሁኔታ አለ፣ ወይም ደግሞ ሳይለንት ሞድ ላይ የማስቀመጥ አይነት ነገሮችን ይጠቀማሉ። በተለይ ልቡ ካንቺ ጋር የሌለው ወንድ ወይም ደግሞ መሄድ የፈለገ ወንድ። ስለዚህ ይህን ልታውቂበት ይገባል። ምክንያቱም በጊዜና በእድምሽ እንዴት ነው ምትጫወችው ጨዋታ አለ። እንደ እንደዚህ አይነት በዚህ እንደዚህ አይነት ጌሞችን የምጫወትብሽን ሰው ቶሎ በጊዜው ሳይረብ መሸሽ አስፈላጊ ነው ማለት ነው። እንግዲህ ወንዶች በአብዛኛው ከአንቺ ጋር መሆን ካልፈለጉ ወይም ደግሞ ለሌላ ሴት የፍቅር ስሜት ሲሰማቸው አብረዎች ጊዜ ላለማሳለፍ ሲሉ የተለያዩ ሰበቦችን ሊጠቀሙ ይችላሉ። ይሄ ምንድን ነው? ስራ በጣም ይበዛብኛል፣ ቢዚ ነኝ የሚለውን ነገር ሊጠቀሙ ይፈልጋሉ። ታዲያ በዚህ ደግሞ ምንም አይነት ማብራሪያን እንደማያስፈልገው ስለሚያምኑ በስራ ቢዚ አድርጎኝ ነው አልቻልኩም፣ ከአንቺ ልደውልሽ አልቻልኩም፣ ቴክስት ልጽፍልሽ ምንም ፋታ አላገኘውም፣ በጣም መፈናፈኛ አላገኘውም፣ ስራ በዛብኝ ብለው ብዙ ሰበቦችን ያበዛሉ። ታዲያ እዚህ ጋር ልብ ማለት ያለብሽ የፍቅር አጋሪሽ እኮ ከዚህ በፊት ቢዚም ሆኖ ሳለ ቴክስት ያደርግልሽ ነበረ። በጣም በስራ ተወጥሮ ራሱ ስልክ ደውልልሽ ነበረ። ግን ከጥቂት ጊዜ በኋላ እንደዚህ አይነት ስሜቶችን የሚያንጸባርቅብሽ ከሆነ አይኑ ሌላ ላይ ማረፍ ጀምሯል ማለት ነው። ከዚህ በፊት ታዲያ ምንም ጉዳይ ሳይሰላች የሚያወራሽ ከሆነ ነገር ግን በቅርብ ጊዜ ወደዚህ እንደ ድሮ ከአንቺ ጋራ ለማውራት ፍቃደኛ ካልሆነ፣ ምናልባት ኦንላይን ላይ ሆኖ ስትጽፊለት አይቶ እንዳላየ መሆን፣ ድሮ ለረጅም ደቂቃዎች ወይም ኢቨን ሰዓታትን ወስዳችሁ ስታውሩ የነበረው አሁን ግን በአንድ በሁለት ደቂቃ ንግግራችሁን የሚቋጭ ከሆነ በቃ አንቺ ላወራሽ ብዙም ፈቃደኛ ካልሆነ፣ ንግግሩን የሚያቆም ከሆነ በተለይ አንቺ የምታነሽለትን ሀሳቦች በጥልቀት እንደ ድሮ ዲቴል ገብቶ የማትወያዩ ከሆነ አሁንም መጠርጠር በጣም አስፈላጊ ነው። ምክንያቱም ይሄ አንቺ ላይ ያለው ፍላጎት መቀነሱን እና ለሌላ ሰው ጊዜውን እየሰጠ መሆኑን የሚያሳይ ነገር ስለሆነ ትንቃቄ ማድረግሽ በጣም አስፈላጊ ነው። ምክንያቱም በቃ ኦንላይን አይቶ አይቶ እንዳላየ ዝም ይለኛል፣ ግን የተቃጠልኩኝ በጣም ተናደር በቃ እኔ ምን ላድርግ ብላችሁ የምታለቅሱ ሴትቶች እባካችሁ ትንቃቄ አድርጉ። እንደዚህ አይነት ነገር በመካከላችሁ የሚከሰት ከሆነ ቆም ብላችሁ አስብ የራሳችሁን ዋጋ በራስ መተማመናችሁ እንደገና ሪከቨር

እናንተ ስትኖሩ ነው ሁሉም ነገር የሚሆነው። ስለዚህ እሱ አላወራኝም ብለሽ ዛሬ ራስሽ ላይ ያልሆነ ነገሮችን፣ እርምጃዎችን እንድትወስጂ ራስሽን እንድታጎሳቁ ወይም ደግሞ ራስሽን ዲፕሬሽን ውስጥ እንድትከቺ አስፈላጊ አይደለም። ገብቶሻል አይደለም? ከዚህ በፊት አታውቂ ሊሆን ይችላል። አሁን ግን ካወቅሽ በኋላ እንደዚህ አይነት ስሜቶችን የሚያንጸባርቅ ወንዶች የሚገጥሙሽ ከሆነ እነዚያ ወንዶች ወይም ደግሞ ያ ወን የአንቺ አይደለም ማለት ነው። ስለዚህ የአንቺ የሆነው እስኪመጣ ድረስ በትግስት መተባበቅ። ምክንያቱም አንቺ አውቀሻል። ያወቀ ሰው ደግሞ እንደገና የሚያውቁ ነገር በሕይወቱ ሲመጣበት ምንም እንደማይመስለው ሁሉ ከዚህ በኋላ እንዳትሸወጂ ለጥንቃቄ የሚያገለግልሽ መልእክት ስለሆነ እንግዲህ ሌላው ወንድ ልጅ ልቡ መሸፈቱን የምታውቂበት መንገድ ደግሞ እንደ መጀመሪያው ጊዜ፣ እንደ ተዋወቃችሁበት ጊዜ የሚገባሽን ትኩረት የማይሰጥሽ ከሆነ እንደ ቀድሞ እንደ መጀመሪያችሁ ጊዜ እርግጠኛ ሆነሽበት ተማምነሽበት የልብሽን የማትናገሪው ከሆነ ወይ ደግሞ በውስጥ ያለውን የጥርጣሬ ነገር ካደረብሽ የንሂት ምናልባት አንቺ ያስፈልጡ የሚወዳት ሴት ወደ ህይወቱ መታ ሊሆን ስለሚችል በፍጹም መዘናጋት የለብሽ፣ ንቁ ሴት መሆን አለብሽ። እምነት የማይጣልበት ወንድ ስለሆነ በጥንቃቄ ልታይው ይገባል ማለት ነው። ምክንያቱም እንደዚህ አይነት ልባቸው የሚሸፍቱ ወንዶች ባህሪያቸው ወይም ደግሞ ካራክተራቸው እንደዚህ አይነት ነገሮችን ስለሚያንጸባርቁ ማለት ነው። እንግዲህ አሁን የዘረዘርናቸውን ነገሮች ወይም አንድ ወይም ሁለቱ እነዚህን ነገሮች የፍቅር አጋርች ላይ ስላየሽ ብቻ ሙሉ በሙሉ ደግሞ ቶሎ ብለሽ በፍጥነት ወደ እርምጃ እንድትገቢ አላበረታታሽም። ምክንያቱም በተቻለ መጠን ያንን ፍንጭ ተንተርሰሽ ነገሮችን በጥልቀት መመልከት፣ ከዚያ በኋላ ደግሞ እሱ እየሄዳቸው ያሉትን መንገዶች ለመመለስ ጥረትን ማድረግ። ምክንያቱም ወንድ ልጅ የሚገራ ልትገሪዎች ትችላለች። ምክንያቱም ሁሉም ሰው ሊሳሳት ይችላል። ስለዚህ በተቻለ ጥበብ በተሞላበት መንገድ ልትመልሽው ትችላለች። ስለዚህ እነዚህን አንዱ ወይም ሁለቱን ነገር በህይወቱ ላይ ወይም ደግሞ እሱ ላይ ስላየት በቃ አይጠቅመኝም ብለሽን ደግሞ መቶ ፐርሰንት ወይም ደግሞ እርግጠኛ ነኝ ከሱ ጋር መቀጠል አልፈልግም ብለሽ ወደ ድምዳሜ ቸኩለሽ መግባትም የለብሽ። ኢሞሽናል መሆን የለብሽም። ይሄ እንድታውቂ ነው። ይህን ነገር ካወቅሽ በኋላ እነዚህ ምልክቶቹን ደግሞ የሚያሳይን ወንድ ምንድነ፣ አንቺ ማድረግ ያለብሽ በተቻለ መጠን በቃ እሱን አለማሳደድ፣ ራስሽን እየቻልሽ ሴት ከዚህ በኋላ ፉክክር ውስጥ ገብተሽ እርሱ የያዛት ሴት ወይም ደግሞ ወደ ህይወቱ መጣች ሴት ጋር ራስሽን ውድድር ውስጥ አለማስገባት። በቃ እርሱ በዚህ ወጣ፣ እሱ በዚህ ገባ፣ እርሱ ኦንላይን ነው፣ እርሱ እንደዚህ ነው ብለሽ እርሱን ማሳደድ ማቆም። በቃ ድሮም ስትኖሪ ነበር አይደል? እርሱን ከማወቅሽ በፊት ልክ እንደዚያው ህይወትሽን ለመኖር መቀጠል ትችላለሽ። ስሙንም ደግሞ አለማጥፋት። ምክንያቱም ልቡ ልቡ ውስጥ ያለችው ሴት አንቺ ጋር ሌላ ዋጋ ከሆነ አንቺ ራስሽን ስትረስ ውስጥ ማስገባት የለብሽም። ስለዚህ አንቺን ስትረስ ውስጥ ሊከተሽ ስለሚችል፣ በቃ እሱ እንደዚህ ያደረገኝ እሱ ከሷን በእኔ ቀየረ የሚሉ አይነት ኔጌቲቭ ንግግሮችን ከህይወትሽ ማስወገድ አስፈላጊ ነው። ስለዚህ አንድ ነገር ደግሞ ለብበሽ አንቺ እንኳ ሴታሽ በራስሽ የምትተማመኝ ሴት መሆንሽን እርግጠኛ መሆን አለብሽ። ምክንያቱም የአንቺ የሆነውን የትም ቢሆን የአንቺውን ሆን ገብቶሻል አይደለ? የሆነ ሰው ሊወድቅ ሊነሳ ይት ስለሚችል ነገር ግን የአንቺ ካልሆነ ምንም ነገር ብታደርጊ ሽማግሌ ቢመጣ የሃይማኖት አባ ተጓዦች መጥተው ቢለምኑ መቼም የሄደ ሰው ሊመለስ አይችልም። ነገር ግን እውቀት እንዲሆንሽ ነው። ስለዚህ አንቺ በቃ ወይኔ እኔ ስለማልመጥ ነው እንዲህ ጥሎኝ የሄደው ብለሽ ንዴት ውስጥ እንዳትገቢ ጥንቃቄ እንድታደርጊ ያሳስብሻለሁ። የዛሬን አበቃው፣ ለአብሮነታቸው አመሰገንኩ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳር ሰላም